ሰላም፣ ሰላም ፍሬንዶችዬ፣ እስኪ ዛሬ ሮበርት ሙጋቤ በጣም ንግግራቸው የሚመስጠኝ ሰው ናቸው እና ቁም ነገር ያለው ነው መራራ እውነት ነው እና የሚናገሩት ጋዜጠኞች መጥተው ሲጠይቋቸው የሚሏቸውን እስኪ አባባሎች ንግግራቸውን ጥቂት ልበላችሁ፣ ከተናገሩት ንግግሮች ማለት ነው። በአንድ ወቅት እንዲህ ብለው ነበረ፣ እስከዛሬ ከታዘብኳቸው ነገሮች ውስጥ አፍሪካ ውስጥ በስነስርዓት የሚከበረው ማስጠንቀቂያ አንድ ማስጠንቀቂያ ብቻ ነው እሱም ባትሪ ሎው የሚለው የስልካችን ማስጠንቀቂያ ብቻ ነው ብለው ነበር። በአንድ ወቅትም እንዲሁም ጨምረው ነበር ምድር ላይ ካለው የዳይመንድ ክምችት ውስጥ ከዘጠና ፐርሰንት በላይ የሚገኘው አፍሪካ ውስጥ ነው። ነገር ግን እኛ አፍሪካውያን እስካሁን ድረስ በዳይመንድ ሳይሆን በባዝሊን ነው የምናብለጨልጨው ብለው ነበር። ይህንን መራራ እውነት እንግዲህ መቀበል ግድ ይለናል። እውነትም ነው ደግሞ። በአንድ ወቅትም እንዲሁ የተናገሩት ንግግር ነበረ። ሮበርት ሙጋቤ ማለት ነው። ስለ ዘረኝነት ማለት ነው። ለነጫጭ መኪኖች ጥቁር ጎማ መጠቀም እስካልቆመ ድረስ ዘረኝነት አይጠፋም። የገር መሃል ከሌሎች ቀለማት በፊት ነጫጭ ልብሶችን አስቀድሞ ማጠብ እስካልቆመ ድረስ ዘረኝነትም አይጠፋም። ሲቀጥል ጥቁር ቀለም ለመጥፎ ነገድ፣ ነጭ ደግሞ የሰላም ምልክት መጠቀም እስካላቆም ድረስ ዘረኝነት አይጠፋም ብለው ነበረ። አዎ እንግዲህ ያው ሮበርት ሙጋቤ እንግዲህ ስለ አፍሪካ ወንድንና ሴት ግንኙነትም በአንድ ወቅት እንዲህ ብለው ነበረ። አፍሪካውያን ወንዶች ግንኙነት ላይ በአማካኝ ሰላሳ ደቂቃዎችን ያክል የሚቆዩ ሲሆን ሃያ ሰባቱን ደቂቃዎች የሚያሳልፉት ሴቷን በመለመን ነው ብለው ነበር በአንድ ወቅት። በሚገርም ሁኔታ ደግሞ ሌላ ቀንም አሜሪካ ሀገር እና ሌሎች አውሮፓ ሀገሮች መብራት ሲጠፋ መብራት ኃይል ደውለው ችግሩን ይጠይቃሉ እኛ ጋር አፍሪካ ውስጥ ግን መብራት ሲጠፋብን መጀመሪያ ጎረቤት ሄደን እነሱም ጋር እንደጠፋ እናረጋግጣለን፣ ብለው ነበር። በአንድ ወቅትም ያው በአንድ ወቅትም ደግሞ እንደዚሁ ሲጠየቁ ደግሞ ምን መለሱ? በጠራራ ፀሐይ ቤት ሲዘረፍ ያላዩት ጎረቤቶች ከሌሊቱ ስድስት ሰዓት ሴት ወደ ቤት ስታመጣ ያዩሃል። ይሄ የአፍሪካ ነገር ነው። ሲቀጥል ደግሞ በሌላ ቀንም እንዲህ ብለው ነበር ሰዎች ችግራቸውን ቤተክርስቲያን ወይም የእምነት ቦታ ሄደው ከመናገር ይልቅ ፌስቡክ ላይ ይለጥፋሉ። ወንድሜ ወይም እህቴ ፈጣሪ ፌስቡክ አይጠቀምም ብለውም ተናግረው ነበር። በዛውም አያይዘው እንዲህም ብለው ነበር፣ ችግርህን ለመናገር የሃይማኖት ቦታ ትሄዳለህ፣ ደስታህንም ለመግለጽ ጭፈራ ቤት ትገባለህ። ለዚህ እኮ ነው ገነት የመግባት እድል የጠበበብን ብለው ነበር በአንድ ወቅት። በአንድ ወቅት ደግሞ ስለ ተመሳሳይ ጾታ ግንኙነት ተጠይቀው ነበር እና ኦባማም ያው እንደምታውቁት ነው ሚስቱ ወንድ ነበረች እንደሚባል ምናምን እና ያው ፍቃዱን በዛ ዘመን ነበረ በአሁኑ ሰዓት ነው እንጂ ክልከላው የመጣው ማለት ነው። እና ተጠይቀው ነበር ሙጋቤ እና ምን አሉ ኦባማ በሀገሬ ዝምባብዌ ላይ የተመሳሳይ ጾታ ጋብቻ መፍቀድ አለበት የሚለኝ ከሆነ መጀመሪያ እኔ እሱን ኦባማን ማግባት አለ ኦባማን የማገባ ለማሳያነት ነው ብለው ሸንቆጥ አድርገውት ነበር። ኦባማን ማለት ነው። ሲቀጥል ስለ ገንዘብም ደግሞ እንዲህ ብለው ነበር። ገንዘብ ፍቅርና ጤናን አይገዛም ይላሉ፣ እኔም እስማማለሁ። ነገር ግን እስቲ ንገሩኝ ድህነት ምን ይገዛል? ብለውም ጠይቀው ነበር። የዚህ ሰውዬ ታሪክ መቼ ያልቅና ብላችሁ ነው። አንድ ወቅትም እንዲህ ብለው ነበር። የሀብታም ቤተሰብ ልጅ ከሆንክ ዘመኛህን አክብረው አባት ሊሆን ይችላል ያማልቅን ይላል። በሆነ ሰዓት ደግሞ ስለ አፍሪካ ይሁንላችሁ እንግዲህ የተናገሩት ደግሞ ጃፓን ውስጥ የመሬት መንቀጥቀጥ ለሁለት ቀናት ቢቆይ መብራት ፈጽሞ አይጠፋም። አፍሪካ ውስጥ ሁለት ወፎች መብራት ቦን ላይ ፍቅር ቢሰሩ ግን አበቃ መብራት ለሁለት ሳምንት ይጠፋል። ይሄ ልክ ነው፣ ይሄ ልክ ነው። የሆነ ወቅት ላይም ደግሞ ስለ ሴቶች ፖስት ስለሚያደርጉት ተጠይቀው እንዲህ ብለው ነበር መጀመሪያ በአጭር ቀሚስና በቦዲ ገላሽን ተገላልጠሽ ፎቶሽን ማህበራዊ ሚዲያ ላይ ፖስት ፖስት አድርጊ ከዛም ብዙ ላይክ ታገኛለሽ ብዙ ዋው የሚል ኮሜንትም ይጻፍልሻል በሌላኛው ቀን ደግሞ በረጅም ቀሚስና እና ሹራብ የተነሳሽውን ፎቶ ፖስት አድርገሽ አድርጊ ትንሽ ላይክ እና ትንሽ ኮመንት ታገኛለሽ አየሽ እህቴ ብዙ ላይክ እና ኮመንት ያደረጉሽ ወንዶች በሙሉ አንቺን ሳይሆን ገላሽን ነው ወደዱልሽ ማለት ነው ብለው ነበር። እንቀጥል፣ እንግዲህ በአንድ ወቅትም ሙጋቤ እንዲህ ብለው ነበር የሰይጣን ስም መጽሐፍ ቅዱስ ውስጥ እንዳልጠፋ ሁሉ የድሮ ፍቅረኛ ስልክ ቁጥርም ስልክህ ላይ መያዝ ትችላለህ ወይስ ሊኖር ይችላል። እንዲህም ብለው ነበር፣ እህቴ ባልሽ ፑል የማይጫወት ከሆነ በጣም እድለኛ ነሽ፣ ምክንያቱም ጨዋታው በአንድ በትር ወይም ምስቴክ ወደ ብዙ ቀዳዳ እንዴት ማስገባት እንዳለበት ስለሚያስተምር ብለው ነበር። እዚህ ጋር ደግሞ የተናገሩት ከሁሉም ያዝናናኝ ነው የሮበርት ሙጋቤ አስቂኝ ቀልዶች ውስጥ ማለት ነው። እና እንዲህ ብለው ነበር በድብቅ ወይም በሚስጥር ሁሉም ሰው ፀጉር ቆራጭ ነው። ለምን ብለህ እንዳትጠይቀኝ ገብቷቸዋል ብዬ አስባለሁ። ቀጣይ ደግሞ ምን አሉ? ስለ ቫላንታይን ሲጠየቁ ደግሞ የባላንታይን ቀን ማክበር እድሜያቸው ከ25 ዓመት በታች ለሆኑ ሴቶች ነው። ከ25 ዓመት በላይ ከሆንሽ ግን እባክሽ የእናቶችን ቀን ጠብቂ አክስቴ ብለው መልሱ። እዚህ ጋር ደግሞ ከተናገሩት ውስጥ ቀልድም አይደለም ቁም ነገርም ነው እንደኔ እንደኔ፣ እና ሮበርት ሙጋቤ የተናገሩት ቀልድ ቢመስልም እውነታ ነው፣ መራራ እውነትና ምን ብለው ነበር። አንዴ ለጋዜጠኛ ዓለም አፍሪካ በድላት አለች። አውሮፓ አንድ ነጭ ወደ አፍሪካ ከመጣ የውጭ ዜጋ ጎብኚ ይባላል። አየ ከአፍሪካ አንድ አፍሪካዊ ወደ አውሮፓ ከሄደ ግን ህገወጥ ስደተኛ ይባላል። እናም በግሩፕ ነጮች ወደ አፍሪካ ከመጡ ቱሪስት ይባላሉ። በብዛት አፍሪካ የሆነ ወደ አውሮፓ ከሄዱ ግን ሪፊዩጅ ወይም ደግሞ ስደተኛ ይባላሉ። ታዲያ ነጮች አፍሪካ ውስጥ መጥተው የአፍሪካን አሰሪ ይሆናሉ፣ አፍሪካውያን አውሮፓ ሄደው የነጮች ሰራተኛ የሚሆኑት ብለውም ተናግረው ነበር። ይህ የኛ አፍሪካውያን መራራን እውነት ነው የገለጹልን። ሲቀጥል ደግሞ በአንድ ወቅትም እንደዚሁም ብለው ነበር። መቼም እየተዝናናችሁ ፈታ እያላችሁ እውነታውንም እየተናገሩ ነው ያሉት፣ እና እንዲህ ብለው ነበር። አስቀያሚ ከሆንክ አስቀያሚ ነህ። ስለዚህ ውስጣዊ ውበት አትናገር፣ ምክንያቱም ኤክስሬ እያየን አይደለም የምንሄደው ብለው ነበር። እዚህ ጋር ደግሞ ቀጣይ የተናገሩት ሴቶች በሙሉ የኤድስ መድኃኒት እስኪገኝ ድረስ የግብረ ስጋ ግንኙነት ወይም ሴክስ አንፈጽምም ብለው የአመፁ ኖሮ ወንዶች በሰላሳ ቀናት ውስጥ መድኃኒቱን ባገኙት ነበር ብለው ነበር። እውነት ስለ ምሁራኖችም እንዲህ ብለው ነበረ ምሁራን ወተት ኃይል እንደሚሰጥ ይናገራሉ። ነገር ግን እኔ አራት ብርጭቆ ጠጥቼ እንኳን ግድግዳ መግፋት አልቻል። አየህ፣ አራት ጠርሙዝ ቢራ ስጠጣ ግን ግድግዳው ራሱ ሲንቀሳቀስ አየሁት። እነዚህ ምሁራን ለካ ውሸታም ናቸው ብለው ነበር። ዋው! አፍሪካንም ያው ዘለፍ ሲያደርጉም እንዲህ ብለው ነበረ። በአፍሪካ ዝናብ ሲዘንብ ሁሉም ነገር መስራት ያቆማል። ኢንተርኔት፣ ሳተላይት፣ ኤሌክትሪክ መንገዶች ሳይቀሩ። በዛን ጊዜ የሚሰራው ብቸኛው ነገር የወንዶች የወንድ ልጅ ወንድነት ነው። አይ ወንዶች ብለው እዚህ ጋር ደግሞ ሴቶችን ትንሽ ሸንቆጥ አድርገው ሲያልፉ ያማልቅኔው በሚለው እናያዘው እና እንዲህ ብለው ነበር። አምላክ ምርጥ ተመራማሪ፣ ምክንያቱም ከወንዶች ልጅ የጎን አጥንት ወስዶ ድምጽ ማጉያ ወይም ደግሞ ላውድ ስፒከር ፈጠረ። የለውበትም። እኔ በስተ መጨረሻም አንድ የሙጋቤን አንድ ንግግር ልጋብዛችሁ እና ከዛ በኋላ አንድ ማብቂያውን እነግራችኋለሁ ማለት ነው። እና እንዲህ ብለው ነበር በአንድ ወቅት ወደኋላ መመለስ ቢቻ ኑሮ ወደ 1946 መለስ እና ለዶናልድ ትራምፕ አባት ኮንዶም ሰጣቸው ነበር። ባልተወለድክ አይነት ነገር ነው ማለት ነው በቀጣይ ደግሞ ምናሉ አብዛኞቹ የአፍሪካ ሕክምና ባለሙያዎች ያስቁኛል። የእንቅልፍ ክኒን ሊሰጡህ ብለው ከተኛህበት ይቀሰቅሱሃል። እውነት እውነት። ሴቶች ወንዶችን ሚሊዮነር ማድረግ ይችላሉ፣ እሱ ቢሊዮነር ከነበረ ማለት ነው። እየመረረ ዋጠው። በስተመጨረሻም የሰርቢያውያን አባባል ልጥቀስላችሁ። ጦርነት ሲጀመር ፖለቲከኞች ጥይት ያቀብላሉ፣ ባለጠጎችም ምግብ ይሰጣሉ፣ ድሆች ግን ልጆቻቸውን ይገብራሉ። ጦርነቱ ሲያበቃ ፖለቲከኞች ቀሪ ጥይቱን ይሰበስባሉ፣ ባለጸጎችም ከጦርነት በተረፈ ሀብታቸውን ያደልባሉ፣ ድሆች ግን ልጆቻቸውን በመቃብር ስፍራ ይፈልጋሉ። ስምንት ነጥብ ይሄን ይመስላል የዓለም ሁኔታ።